ሰላም ጤና ይስጥልኝ። የቻናል የቤተሰቦች የዕለቱን ሰበር መረጃ የማስደምጣችሁ ይሆናል። ኤርትራ ና ህወሓት ጦርነት ለማወጅ በጥምረት እየሰሩ ነው መባል ነው አስተባበሉ። ይህን በዝርዝር የማስደምጣችሁ ይሆናል፣ እስከ መጨረሻ አብራችሁ። የኢትዮጵያ ውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያነ ሓርነት ትግራይ ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱን ተከትሎ ህወሓትና ኤርትራ ምላሽ ሰጠዋል። ህወሓት ትናንት ለመንግስታት ድርጅቱ በላከው ደብዳቤ ላይ በህወሓትና በትግራይ ህዝብ ላይ የተሳሳተና የፖለቲካ ዓላማ ያዘለ ክስ የኢትዮጵያ ውጭ ጉዳይ ሚኒስቴር ሰንዝሯል ይሆናል ብሏል። እንደዚህ ያለ ያሴት ንጀላይ ፌደራል መንግስት የፕሪቶሪያ ስምምነትን በተደጋጋሚ እየጣሰ መሆኑ ትኩረት እንዲነፈገው የሚያደርግ ማዘናጊያ ነው ሲል ህዋት በደብዳቤው ገልጿል። የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ባሰፈሩት መልዕክት የኢትዮጵያ ለተመድ የላከችው ደብዳቤ በፍረት የተሞላውና እጅግ አሳሳች ነው። ጅራፍ ራሱ ገርፎ ራሱ ይጮኋል እንዲሉ ሲል ቶችተዋል። ለአለፉት ሁለት ዓመታት ብልጽግና ከተቻለ በህጋዊ መንገድ ካልተቻለ ወታደራዊ ኃይል ለኋላዊ ባህር በር ማግኘት የሚለውን ደጋግሞ ሲያስተጋባ ቆይቷል ብሏል። ግዛት መስፋፋትን ኢላማ ያደረገው ፕሮፓጋንዳ ዘመቻው ግዴለሽ እና ተንኳሽ ዛቻም የታጀበ ነው ሲሉም አክለዋል። የውጭ ጉዳይ ሚኒስቴር መስከረም 22 ቀን 2018 ዓ.ም ተመረተ የጻፈው ደብዳቤ ኤርትራና ህወሓት በቅርቡ የፋኖ ታጣቂዎችን የሰሜን ወሎ ዋና ከተማዎችን ወልዲያ ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፏል ሲሉ እንጅሏቸዋል። በምላሹ በህዋት ለተመድ የተላከው ደብዳቤ የኢትዮጵያ መንግስት አሰተኛ ክሶችን ህዋት ላይ በማቅረብ የዓለም አቀፉ ማህበረሰብ ትኩረት ለማስለወጥ እየሞከረ ነው ይላል። በውጭ ጉዳይ ሚኒስቴሩ ጌዲዮን ጢሞቴዎስ ለተመድ ዋና ጸሐፊ አንቶኒ ጉተሬዝ የጻፈው ደብዳቤ በኤርትራ መንግስትና በህዋት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ብሏል። ህወሓት ትናንት መስከረም 28 2018 ዓ.ም ለጉቴሬዝ በላከው ደብዳቤ ላይ ማተኮር ያለበት የሰላም ሂደቱ የገጠመው መሰናክል፣ እንዲሁም እየተባሰ የመጣው ስጋት ላይ ነው ብሏል። የኢትዮጵያ መንግስት ክስ መሰረት አልባ ነው ያለው ህወሓት በትግራይና በኤርትራ ህዝብ መካከል ያለው የህዝብ ለህዝብ ትስስር ሰላም፣ ቀጠናዊ እርቅን የሚያረጋግጥ ሆኖ ሳለ መሰረት አልባ ክሶች ሌላ ጦርነት በቀጠናው ያስነሳሉ ሲል ከሷል። የፌዴራል መንግስት በመሰረት አልባ ክሶች አማካኝቶ ሌላ ጦርነት በክልሉ ሊከፈት ይመስላል ሲልም በደብዳቤው ወንጅሏል። ማስተዋቂያ ሚኒስቴር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ባሰፈሩት መልክ የኢትዮጵያ ውጭ ጉዳይ ሚኒስቴር የላካው ደብዳቤ አሳሳቸው የኢትዮጵያን እንዲሁም የዓለም ህዝብ የናቀ ነው ሲሉ አጣጥለዋል። አያይዘውም ኤርትራ ከዚህ ቀደምም እንዳስታወቀችው እንዲህ ወዳለው ነገር ተጎትታ አትገባም ብለዋል። አቶ የማነ የሚመለከታቸው አካላትን በዚህ ድርጊት እንዳይናወጡ አሳስበዋል። ህወሓት ደም አፋሳሹን ጦርነት ያስቆሙ የፕሪቶሪያ ስምምነት የጣለበትን ግዴታዎች አክብሮ ቢቀጥልም የፌዴራል መንግስቱ በስምምነቱ ማግስት ከተዋቸው ኃላፊነቶቹ በዘለለ ተፈናቃዮችን በማስመለስና ተጠያቂነትን በማስፈን ረገድ ግዴታዎቹን ቀጠና ለመወጣቱን ገልጿል። በመቶ ሺዎች የሚቆጠሩ ተፈናቃዮች አስከፊ ሁኔታ ውስጥ ይገኛሉ። መጠለያ፣ ምግብና ሕክምና አያገኙም። አብዛኛው የትግራይ ክፍል የኢትዮጵያ መከላከያ ሰራዊት አባላት ባልሆኑ ኃይሎች ይዞ ታስር ነው ሲል ህወሓት ለተመድ ቅሬታውን ገልጿል። እነዚህ በአብዛኛው በመከላከያ ሰራዊት የሚደገፉ ኃይሎች የትግራይን ሕዝብ መሬት ይዘዋል። የትግራይን ስነ ሕዝብ አወቃቀር ለመለወጥ የተደረገም ነው። የፌዴራል መንግስቱ ተቋማት በይፋ ምዕራብ ትግራይ የአማራ ክልል አካል ነው የሚል ትርክትን በመግፋት የፕሪቶሪያ ስምምነትን ጥሰዋል ሲልም ከሷል። የኢትዮጵያ መንግስት ለተመድ በላከው ደብዳቤ ላይ ህወሓትና ኤርትራ በገንዘብ በማደራጀት እና እንደ ፋኖ ያሉ ታጣቂ ቡድኖችን የግጭት አድማሳቸው እንዲያሰፉ በመምራት ተሳትፎ አድርጓል ሲል ይከሳል። የኤርትራ መንግስት እና ህወሓት በቅርቡ የፋኖ ታጣቂዎች በሰሜን ወሎ ወልዲያ ከተማ ለመያዝ ባደረጉት ጥቃት ላይ ተሳታፊ ናቸው ሲልም ወንጅሏል። የውጭ ጉዳይ ሚኒስቴር ደብዳቤ ህወሓት ወታደራዊ አዛዦች እና ተዋጊዎች በቅጥታ ወልዲያን በማጥቃት ዘመቻ እንዲሁም በራያና ወልቃይት አካባቢ በነበሩ አለመረጋጋቶች ላይ መሳተፋቸውን ያትታል። የኢትዮጵያ መንግስት በደብዳቤ ህወሓት የፕሪቶርያ ስምምነትን ጥሷል ሲል ቢከስም ህወሓት በምላሹ በላከው ደብዳቤ ፌዴራል መንግስቱ ስምምነቱ እንደጣሰ ወንጅሏል። በህወሓት በተጻፈው ወደ ደብዳቤ ላይ ፕሪቶሪያ ስምምነት እንደተቀመጠ የመከላከያ ሰራዊት አባል ያልሆኑ ኃይሎች ትግራይ ለቀው አለመውጣታቸውን ጨምሮ ሌሎችም የስምምነቱ ጥሰቶች የሰላም ሂደቱን አሰናክለዋል፣ አለመረጋጋት እንዲሰፍንም ምክንያት ሆነዋል ብለዋል። ከፕሪቶሪያ ስምምነት ጋር በሚጻረር ሁኔታ የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሓት ህጋዊ እውቅና መንፈጉ ፖለቲካዊ ዓላማ ያለው ነው ሲል የከሰሰው ህወሓት በትግራይና በአካባቢ እየጨመረ የመጣ ወታደራዊ እንቅስቃሴ ያሰጋል ብለዋል። የኢትዮጵያ መንግስት ከትግራይ ሰራዊት የተገነጠሉ ወታደሮች ማሰልጠንና ማስታጠቅ ቀጥሏል የሚል ክስም ሰንዝሯል። ይህም ዳግመኛ ግጭት ሊቀሰቅስ እንደሚ እንደሚያስፈልጋቸው ገልጿል። የኤርትራው ማስታወቂያ ሚኒስትር በበኩላቸው በኤክስ ገጻቸው ባሰፈሩት መልዕክት ከዚህ ቀደም ፕሬዚዳንት ኢሳያስ አፈወርቂ ባደረጉት ቃለ ምልልስ የጦርነት ፍላጎት እንዲሁም የጎረቤቶቻችንን ግዛት የመውሰድ ዓላማ የለንም፣ ሆኖም ታሪክም እንደሚመሰክረው ከተተነኮስን እንዴት ሀገራችንን መከላከል እንደምንችል እናውቃለን ማለታቸውን ጠቅሷል። አክለም ፕሬዚዳንት ኢሳያስ ብልጽግና ስለግዛቸው ድሮኖች፣ የረጅም ርቀት ሚሳይሎች፣ ታንኮች ወዘተ ያወራል፣ ኤርትራ ላይ ጥቃት እንደሚሰነዝሩም ይዝታሉ። ይህ ከሊና በላይ ነው። ታሪክን የማያውቁ ብቻ ናቸው የሚያደምጡት። ማለታቸውን ገልጸዋል። አቶ የማነ መልሳችን የኢትዮጵያ ህዝብ ለትርጉም አልባ ጦርነት አትማግዱት ነው። ትክክለኛ ችግራችሁን ፍቱ አደቡ ሲሉም የፕሬዚዳንት ኢሳያስ ንግግር አጣቅሰዋል። ህወሓት በበኩሉ አንቶኒዮ ጉተሬዝን በመጥቀስ በጻፈው ደብዳቤ ያልተተገበሩ የፕሪቶሪያ ስምምነቶችን በተመለከተ የአፍሪካ ህብረት ግምገማ እንዲያደርግ ጠይቀናል። እርሶም የፖለቲካ ውይይት ማድረግ እንዲደግፉ እንጠይቃለን ብሏል። የፖለቲካ ውይይት የፕሪቶሪያ ስምምነት ፈራሚዎች አንዳቸው በሌላቸው ላይ ያላቸውን እምነት ያድሳል፣ የስምምነቱን ትግበራም ያረጋግጣል ሲልም አክሏል። የውጭ ጉዳይ ሚኒስቴር ለመንግስታት ድርጅት ዋና ጸሐፊ በጻፉ ደብዳቤ ላይ የኢትዮጵያ የባህር በ ማር ለማግኘት በምታደርገው ጥረት የተነሳ ኤርትራ ስጋት እንደገባት በመጥቀስ ኢትዮጵያን የማተራምስና የመከፋፈል ዓላማ አላት ሲል ይከሳል። ሚኒስቴሩ ኤርትራ ይህንን ጸባጫሪ ተግባሯን እንደ አስቀድሞ የመከላከል መንገድ ተጠቅማለች በማለት ይህ አይነቱ ሙከራ ኤርትራ ለዓመታት ኢትዮጵያን ለማፈራረስ የምታደርገውን ጥረት ለመሸፈን የምታቀርበው ሰበብ ነው ሲል ገልጿል። የኢትዮጵያ መንግስት ህዋትና ኤርትራ ጦርነት ለማወጅ በጥምረት እየሰሩ ነው ሲል ለከሰስበት ደብዳቤው ህዋት በሰጠው ምላሽ ለውጭ ጉዳይ ሚኒስቴር በአደገኛ ሁኔታ እውነታን እያዛባ ወራሪውን እንደተጎጂ ተጎጂውን እንደ ወራሪ አቅርቧል ብሏል። የኤርትራ መንግስት ጦሩን ከኢትዮጵያ ጎን በማሰለፍ በትግራይ የተካሄደው ደም አፋሳሽ ጦርነት ላይ የተሳተፈ ሲሆን ከፕሪቶሪያ ስምምነት በኋላ ግንኙነታቸው ዳግም ሻክሯል። ባለፈው ዓመት ሰኔ ወር ላይ ኢትዮጵያ ለአሜሪካ ውጭ ጉዳይ ሚኒስትር ኤርትራ ከዋት አንጃና ሌሎች ታጣቂ አካላት ጋር በክረምት ወራት ጥቃት ለመሰንዘር የተባበሩ እና ቅንጅት እየፈጠሩ ነው ብላ መክሰፋት ዘግቦ ነበር። ይህንንም ተከትሎ ኤርትራ በሰኔ ወር አጋማሽ ላይ የኢትዮጵያ መንግስት ለጦርነት አጀንዳ ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠነክሮብኛል ስትል መክሰሷ ይታወሳል። በሐምሌ ወር ዳግም በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ የኤርትራ ጦር አባላት በኢትዮጵያ ድንበር ያለው አካባቢዎችን ተቆጣጥረው እንደሚገኙ ነው። የከፋት እሰቶች መንፈሳዊ መቀጠላቸውን ሪፖርቶች እየወጡ እንደሆነ ለመንግስታቱ ድርጅት ገልጿል። ኤርትራ በበኩሉ ዓለም አቀፉ ማህበረሰብ በሚያውቀው ድንበር ተወስና እንዳለች ገልጻ ይህንን የአምባሳደሩን ወቀሳ ታጥላለች። ለዕለቱ ያዘጋጀሁላችሁ ሰበር መረጃ ይህንን ይመስል ነበረ። እነዚህና የተለያዩ ሰበር መረጃዎችን ማግኘት የምትፈልጉ ከሆነ ሰብስክራይብ ማድረጋችሁን አትዘንጉ። ስለተከታተላችሁኝ አመሰግናለሁ።